ውስጥም ውጭም ያላችሁ በተመሳሳይ ሰዓት አንድ ጊዜ ትነካላችሁ። የእግዚአብሔርን ጸጋ ለመካፈል ከሩቅም ከቅርብም ወደ ክራይስት አርሚ እየታደማችሁ መጽናናት፣ ፈውስ፣ ነፃ መውጣት፣ ሀዘን በደስታ ለቅሶ በሳቅ ወደሚቀየርበት ጌታ ወደምሰራበት እንኳን ደህና መጣችሁ። ከፊት እስከ ውጪ ሰው ይነካል። እግዚአብሔር በዚህ ስፍራ አለ። ሌላው መን ጌታ አካባቢ በጣም ክራውድድ ነውና ሳውንድ ሲስተም የሚቆጣጠሩ ሰዎችን እዛ አካባቢ ያላችሁ እንድታግዟቸው እላችኋለሁ። ጌታ ይባርካችሁ። እጆቻችን አንስተን ከኔ ጋር ለሁለት ደቂቃ አብረን እንጸልይ። የጌታን ቃል ለመስማት ክብር ይሁን። ኢየሱስ ዛሬ ማለዳ በመደነቅ እናመሰግንሃለን፣ በመገረም እናመሰግንሃለን። ለዘላለም ክብር ለስሙ ይሁን። እንዳንተ ያለ ታላቅ አምላክ የለም። ክብር በሰማይ ክብር በምድር ክብር ከምድር በታች ለዘላለም ለስም ይሆን። ለአብ ይሁን ለወልድ ይሁን ለመንፈስ ቅዱስ ይሁን ለአንድ አምላክ ይሆን። በዚህ ስፍራ የተገኘ ተጽናንቶ ይመለስ። ሳይፈወስ ማንም አይመለስ። ተረኛ የሆነ ሰው ይፈወስ። ተረኛ የሆነ ሰው ይፈታ። ተረኛ የሆነ ሰው ይጎበኝ። ተረኛ የሆነ ሰው ይሳቅ። ተረኛ የሆነ ሰው ይነካ። ተረኛ የሆነ ሰው በሩ ይከፈትለት። ተረኛ የሆነ ሰው እየዘለለ ወደ ቤተ መቅደስ ይግባ። ተረኛ የሆነ ሰው የመነጋገሪያ አጀንዳ ይሁን። ተረኛ የሆነ ሰው ከእግዚአብሔር እጅ ጋር ይገናኝ። የጥልቁ መንፈስ ይወጋ። የኢሉሚናቲ መንፈስ ይወጋ። የሉሲፌር መንፈስ ይወጋ። የወጣቶችን ማይንድ ኮንትሮል የሚያደርግ ኃይል ይወጋ። በሰዎች ውስጥ ሆኖ የሚሰራ ኃይል ይታሰር። ጸጋን የሚቃወም ይወጋ። መንፈስ ቅዱስና አሰራር የሚቃወም ይመታ። ጌታ እግዚአብሔር ሆይ ጥልቅ የሆነውን መመረመር የሚችል የአንተ መንፈስ ዛሬ እንደገና ይጎበኘን። ስለዚች ድንቅ ቀን እናመሰግንሃለን። አሚን በሆነው በኢየሱስ ስም አሜን። ሃሌሉያ።